ትጂ ቤዛ ቤት ገብታ ሁሉን ነገር ለቤዛ ለመናገር ስትሞክር ቆይ ምልሰሪ ቤት የመጣሽ ትላታለች። ቤዛ ሱራፌልም ቆይ ምልሰሪ ነው የመጣሽ አንቺ እዚህ ቤት ሲላት እህቴን ለማድራል እህቴ ለማትረፍ ነው የመጣሁት፣ እህቴ ቤዛን ለማትረፍ ነው ስትል ደጋግማ ትናገራለች። እኮ ይሄንን ደሞ ቀጣፊነትሽን ደሞ ከየታመጣሹ ይሄ እኮ የተለመደ ነው፣ እያንቺ ነገር አሁን ምን ልትሰሪ ነው የመጣሹ? ከቤቴ ውጪልኝ ትላታለች ቤዛም። በዛ መሀል ሱራፌልም አንቺ የምትበዪውን አሰሚ ምን እንደ ውጭ እኮ ነው እያለችሻለችው ሲላት፣ ቆይ የጓደኛዬን እውነታውን ነግሪያት ነው የምወጣው አቃለው እንደ ጠላሽኝ አቃለው። ቤዛ ግን ደግሞ ሰው ሲገልሽ ዝም ብዬ ማየት አልፈልግም፣ እውነታውን ነግሬሽ ነው የሚሄደው ትላታለች። ሁሉም ነገር ግራ ተጋብታ ቤዛ ምንድን ነው የምትነግሪኝ? ከአንቺ ምንም አይነት እውነታ አላገኝም፣ ስለዚህ ቤት የለቀሽ ውጪ ስትላት፣ በዛ መሀል ሳሚ ሁሉን ነገር ሊገልሽ እንደነበረ ሳሚ መድኃኒት ይዞ መጥቶ ነበረ፣ ከዛ ከዶክተር ጋር ተስማምተው ተነጋግረው ነበር ብላ ስትጀምር ሳሜ በር ከፍቶ ካጎኗ ይደርሳል። በዛም መሀል ትደነግጣለች። ቤዛም ዞር ብላ ስታይ ሳሜ በር ላይ ቆሟል። ግራ ተጋብተው ሁለቱም ቆይ ምንድን ነው እየተካሄደ ያለው ስትል ትጠይቃለች። ቤዛም እሱም ደንግጧል። ትጅም ደንግጣ አዎ እውነቴን ነው የምልሽ እህቴ፣ አንቺ ጓደኛዬ ሳትሆኝ እህቴ ነሽ። እናም ሳሚ ሊገልሽ ነበር ሲል አንቺ ውሻ እየተረገምሽ፣ መጀመሪያም አንቺን አምኜ ስናገር ነው ነገሩን ያበላሸውት እኔው ራሴ ነኝ። እንዴት እንደዚህ አይነት ወሬ ታወሪያለሽ? ይልና ትጂን ለመደባደብ ሲል ስራፌልም ሆነ ትጂ ይገላግሉታል። ግን ደግሞ አንዴ በቦክስ ሲመጣት አፍንጫ ደማና መሬት ትወድቃለች። እገልሻለሁ እያለ ሲዘትባት፣ ቆይ ተረጋጋ ምኑ ነካል እንዴ ሳሜ ሲለው ለምን እንደዚህ አይነት ነገር ይሆናል እቺ የተረገመች እያለ እሱም በጣም በስሜታዊ ሆኖ ሲናገራት ቤዛም ግራ ተጋብታ ምንድን ነው እየተካሄደ ያለው ግን እዚህ ቤት አልገባኝ ገና ሰላም አገኘው ብዬ ሰላሜን አጣጥሜ እንኳን ሳጨርስ አሁንም ሌላ ችግር ስትል ትሰማለች እናም ቆይ ምንድን ነው እየሆነ ያለው እሺ ምንድን ነው የእውነት ሳሚ ግን አንተን የልትገለ ነበር እንዴ ስትለው እውነታውን ልንገርሽ አይደለ፣ አዎ ሊገልሽ ነበር። ዶክተር ሮቤል ነበር ይላከው መድኃኒት ብዝቃጡን። ለምን ኪሱን አትፈትሹትም? እኔን ውሸታም ከምትሉኝ ይልቅ ኪሱን ፈትሹት። ኪሱ ላይ ሁሉ ነገር አለ ስትል ትናገራለች። ሳሚን በጣም ተናዶ ስለነበረ እጁንም ስለያዙት ምንም ነገር ማድረግ አልቻለም። ዝም ብሎ ከማየት ውጭ ሁሉንም እያያዳመጠ ጨረሰ። እገልሻለሁ፣ ሙች ትጂ፣ እገልሻለሁ፣ ከኔ አታመልጭኝም ሲል፣ በይ አሁን ውጭ ከዚህ ቤት ትጅም እውነት ሳሚ ይሄን ነገር አድርገኸዋል ስትለው እሱ ካፉ ሳይወጣ ሱራፌል ቤዛ ቆይ ምን እያደረግች ነው እረፊ በቃ ምንም እንዳትናገሪ ይላታል ትጂን አስወጥተዋታል ከቤት ቆይ ምንድን እየተካሄደ ያለው እውነቷን ለምን አትነግረኝም ስትለው ሳሚም እኔን አታምኘኝም ቆይ እኔን ጠረጠርሽኝ እኔ በጣም የማዝነው ነው እኔን ስጠረጥርኝ ነው ከዛ ሁሉ ችግር አደጋ መከራ ሁሉ አውጥቼሽ ዛሬ እኔን ጠረጠርሽኝ ይህንና በስሜት ተናዶ ወጥቶ ይሄዳል። በዛን መሀል ሱራፌል እስኪ ተከተለውማ ማጣራት እፈልጋለሁ ስትለው ችግር የለውም ሁሉም ነገር ሲያልፍለት ይመለሳል። ግን እኮ ሰሞኑን ልክ እንዳልሆነ ነግሬሀለሁኝ ሳሚ፣ የሆነ ችግር እንዳለበት። ቆይ ሳሚ ግን ችግር ለምን እንደማትነግረኝ ወደህ ይህን ነገር እንደማታደርግ አውቃለሁ። ወደህ እኔን ለመግደል እንደማትመጣ አውቃለሁ ግን ደግሞ ያ የተረገመ ዶክተር የሆነ ነገር ይዞብ ከሆነ እባክህን አትጽፍ እውነታውን ነገረኝ ትለዋለች። እሱ ምን ነገር አልፈለገም ጣጥሏት ወጥቶ ይሄዳል። ቤዛን በጣም ስሜታዊ ሁን አስነበር ተረጋጊ፣ ና ሁሉም ነገር ስትረጋጊ እንደርስበታለን። እባክሽን ተረጋጊ። አንቺ ትጂን አታውቂያትም። ና ናሁን ትጂ መታ የሆነ ነገር ስላወራች ልታዳምጫት ነው። ሴላት ምን ላድርግ ብለነው በይና፣ ያሁን ቁጭ በይና ተረጋጊ፣ ልና ያስቀምጣታል። ትጂ ሩጣ ወጥታ ስለነበር ሳሜም እየሩጥ ይደርስባታል። ትጂ በፊት ከዶክተር ሮቤል ጋር ተነጋግራ ስለነበረ ሁሉንም ሳሚ ያላትን ነገር ያስገባላትን ቀብድ ሁሉ ሳይቀር ነግረዋለች። ስለዚህ ሂደሽ ለቤዛ ሁሉንም ነገር ንገሪ ብሏት ስለነበረ ከዶክተር ጋር አሁን እየሰራች ነው። ስለዚህ ያለው አማራጭ ሳሜን መያዝና ሀያዛ ደግሞ ሉሲን አስወጥቶ ሉሲ ቤዛን እንድትገላት ወይም ሱራፌልን እንድትገል ማድረግ ነው። ስለዚህ ይህ ነገር እቅዳቸው የሆነ ነው። እናም ሳሚም ሄድና ትጂን አንገቷን ከያዛት በኋላ አሁንም ድጋሚ ሲመታት እዩልክ በእጅ ሰበብ ሆናለው ትለዋለ። እናም ሳሚ ሲያናግራት አሁንም ቢሆን ምን ያህል አምንሻለው፣ ብርህን እኮ መልሽላለሁ። ስለዚህ ቀብዱን ለኔ መልስልኝ ና በአካውንት ያስገባልኝና፣ አሁን የምትፈልገው ነገር ላደርግልህ እችላለሁ። ደግሞ ሉሲ ያለችበት ና አሁን ስጄ አሳይለው ትለዋለች። እሷ ግን ከሮቤል ጋር ተነጋግራ ነበር። ስለዚህ ማድረግ የነበረባትን ሮቤል ሰዎቹ ልኮ ሳሚን ወደ ሮቤል ጋር መውሰድ ነበረ። እናም ስለዚህ ዛሬ እስከ ማታ ድረስ ስራሽን እስከምትሰሪ ከአንቺ መሌት አልፈልግም፣ ምክንያቱም እንዴት ላምንሽ እችላለሁ ሲላት፣ እሱም ምንም ችግር የለውም ትልና በደስታ ስለዚህ ምሳ እየበላን ምናምን ብንጠብቅ አይሻልም፣ ሰዓቱ እንዲያድ ስለዚህ የሆነ ቦታ እንሄድ ምናምን ስትለው፣ ግን ምንሽም እያማረኝ አይደለም ይላታል። ግድ የለህም እኔን እመነኝ ካላመንክ ደግሞ የራስ ጉዳይ ትሏለች። ሳሚም ቀብድ አስገብቶላታል እጇ ላይ። እናም ከኋላው ሳያዩት በመኪና ሰዎች ይመጡና አፉን በማደንዘዣ ይይዙትና ፍንጫውን ከዛ ራሱን ሲስትላቸው መኪና ውስጥ አስገብተው ጭነውት ይሄዳሉ። ጭነውት የሄዱት ወደ ሮቤል ጋር ነበር። ሉሲ የታፈነችበት መጋዘን ውስጥ ያስገቡታል። በወንበር ከታሰረ በኋላ ቆየት ነው ያለሁት ሲል ሮቤል እየሳቀ እየተሳለቀበት ይመጣል። እውነት እንደማይሆን አቅ ነበር ይሄ አየህ፣ እኔ ማለት እንደሆን አሁን አጎከኝ ሲለው፣ እቺ የተረገመች ከአንተ ጋር እየሰራች ነው እንደዚህ ጉዴን የሰራችኝ ሲል፣ ሮቤል መጀመሪያ ኔ ነግሬህ ነበረ ቤዛን መግደል እንደማልችል። ስለዚህ እኔ ሰው አልገልም። አሁንም ቢሆን እሻው ሉሲ የት ነው ያለችው? እዋከከን ሲለው፣ ሉሲ የት እንዳለች ገደልኳት ሲለው፣ አይሆንም በፍጹም ሉሲን አትገላትም ሲለው ለነገ